ሰላም በያላችሁበት ይሁን። እንደምን ቆይታችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። የዕለተ ሰኞ ዜና ኢትዮጵያ ከመላው ኢትዮጵያ እነሆ ተጀምሯል። እንቀጥላለን። የተወደዳችሁ አብራችሁን እንድትዘልቁም እንጋብዛችኋለን። አበይት ነጥቦቹ እናስቀድማለን። በዘንድሮ ዓመት በአማራ ክልል 12ኛ ክፍል መልቀቂያ ፈተና የታየው አበረታች ውጤት በሚቀጥለው የትምህርት ዘመንም እንዲደገም ማህበረሰቡ ለትምህርት ትኩረት መስጠት እንዳለበት ተገለጸ። ሰላማዊ የፖለቲካ ትግል በሀሳብ ልዕልና ለመፎካከር አመች ምህዳር እንደሚፈጥር ለኢትዮጵያ አንድነት ፓርቲ አስታወቀ። ሩሲያ በዩክሬን የተለያዩ ግዛቶች ላይ ያነጣጠረ የሚሳኤልና የሰው አልባ አውሮፕላኖች ጥቃት ማድረሷ ተገለጸ። ከዋናው ስቱዲዮ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቻችን በተለያዩ ወቅታዊና አዳዲስ ጉዳዮች መረጃዎችን እያጋሩን ቆይታ የሚያደርጉን የሚሆነው ወደ ባህር ዳር ስናቀና። በዘንድሮ ዓመት በአማራ ክልል በአስራ ሁለተኛ ክፍል መልቀቂያ ፈተና በረታች ውጤት ታይቷል። ይህንን ለመድገም መምህራንና ወላጆች እንደዚሁም ማኅበረሰቡ በትኩረት መሥራት እንዳለበት የተገለጠበት ጉባኤ እየተካሄደ ነው የሚገኘው። በእርግጥም ለተማሪዎች ከፍተኛ ውጤት ላመጡ ተማሪዎች ሽልማት ስነስርዓትም እየተካሄደ ነው። ራይል ፍሬው ተያያዥ ጉዳዮችን እያጋራችን ቆይታ የምታደርግ ይሆናል። በተጨማሪ ደግሞ በቢዝነስ የዘገባ ሰዓታችን ኤዶማ አበበን እናገኛታለን የመጪውን የኤሬቻ በዓል ምክንያት በማድረግ የተከፈተ ኤግዚቢሽን እና ባዛር አለ እሱን ስትመለከት ነው የቆየችው ሙሉ መረጃውን በቢዝነስ የመረጃ ሰዓታችን ላይ ታደርሰናለች ከዜና ኢትዮጵያ ጋር ሰለሞን ኃይለ ኢየሱስ እና መህለ የታደለ ቆይታ እናደርጋለን አብራችሁን ሆኑ ተመልካቾቻችን በዘንድሮ ዓመት በአማራ ክልል በ12ኛ ክፍል የታየው ውጤት በሚቀጥለው የትምህርት ዘመንም እንዲደገም ማህበረሰቡ ለትምህርት ትኩረት መስጠት እንዳለበት ተገለጸ። በሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና በአማራ ክልል ከፍተኛ ውጤት ያገኙ ተማሪዎች የሽልማት ስነስርዓት በባህር ዳር ከተማ እየተካሄደ ነው። በክልሉ በ2017 የትምህርት ዘመን የተሰጠው የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ከ452 ተማሪዎች በላይ ከ500 በላይ ውጤት ማስመዝገባቸው ተገልጿል። በመርሃ ግብሩ በተማሪዎች የውጤት ደረጃ ከ30 ሺህ ብር የገንዘብና የሰርተፍኬት ሽልማት ጀምሮ ልዩ የማበረታቻ ሽልማቶች ተሰጥተዋል። በሽልማቱ ሴቶች ልዩ ሽልማት ሲበረከትላቸው ከ400 በላይ ውጤት ያገኙ ሁለት አይነ ስውራን ተማሪዎችም እውቅናና ሽልማት ተበርክቶላቸዋል በመርሃ ግብሩ የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንን ጨምሮ ከፍተኛ የስራ ኃላፊዎችና የትምህርት ዘርፍ ላይ የተሰማሩ ረጂ ድርጅቶች መምህራን ተማሪዎችና ወላጆችም ተሳትፈውበታል በዚሁ ጉዳይ ላይ ተጨማሪ መረጃ የምትሰጠን ሪፖርተራችን ራሄል ፍሬው ከባህር ዳር በቀጥታ መስመራችን ላይ ትገኛለች። ራሄል፣ እንዴት ቆይተሻል? የውጤታማ ተማሪዎች የሽልማት ስነስርዓት ምንድን ነው የሚመስለው? ዛሬ የተላለፉ መልእክቶችንም ጨምረሽ አጋሪ ነው። አመሰግናለሁ። በሀገር አቀፍ ደረጃ የተሰጠው የአስራ ሁለተኛ ክፍል መልቀቂያ ወይም ደግሞ ወደ ከፍተኛ ትምህርት ተቋማት መግቢያ የፈተና ውጤት እንግዲህ በክልሉ ከ452 ተማሪዎች ከ500 በላይ ውጤት ያገኙበት ነው። ይህንን ከፍተኛ ውጤት የመጣበት እንግዲህ ባለፈው የትምህርት ዘመን እንደሚታወቀው ክልሉ በጸጥታ ችግር ውስጥ ሆኖ በተለይ አንጻራዊ ሰላም በነበረባቸው ከተሞች ላይ የነበሩ የከፍተኛ ትምህርት ተቋማት ነው ይህንን ስኬት ያገኙት። በዚህ ውስጥ ተማሪዎች በተለይ አንዳንድ የጸጥታ ችግር የነበረባቸው አካባቢዎችም ያሉ ተማሪዎች የዚህ ውጤት ባለቤት መሆናቸው እጅግ አስደናቂ መሆኑ ተነስቷል በመድረኩ በእነዚህ አካባቢዎች የነበሩ ተማሪዎች አሁንም ያለ ትምህርት ምንም አይነት ተስፋ እንደማይኖር በተለይ ትውልዱ ትምህርት ላይ እንዲያተኩር ውጤትም ደግሞ እንደሚገኝበት የሚያመላክቱ አርያነት ያላቸው መሆኑ ተነስቷል። በዋናነት ተማሪዎች፣ ወላጆች፣ መምህራን እንዲሁም ደግሞ የትምህርት ዘርፍ ላይ የተሰማሩ አጋር አካላትና የክልሉ ከፍተኛ የስራ ኃላፊዎች የተገኙበት ይህ የሽልማት ስነስርዓት መድረክ የትምህርት ዘመኑን ማጠቃለያ የተገኘውን ውጤት የማበረታታት በተለይ 2018 ደግሞ የተጀመረውን መማር ማስተማር እንዲጠናከር መልእክቶች የተላለፉበት ነው። በክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የተገኘው ውጤት መልካም ይባል ነው። ሆኖም ከክልሉ አቅም አንጻር ክልሉ ካስፈተነው ቁጥር አንጻር ደግሞ አሁንም መስራት ይገባል። በተለይ በጸጥታ ችግሩ ተጽዕኖ የነበረባቸው አካባቢዎች ለዚህ ውጤታማነት ከዚህ ውጤታማነት አርያነት ወስደው በዘንድሮ 2018 ላይ ይህንን ፈተና ለሚወስዱ ተማሪዎች ከፍተኛ ርብርብ ማድረግ እንዳለባቸው አንስተዋል። በተለይ የአዳሪ ትምህርት ቤቶች በዚህ ውጤታማነት እጅግ ጎልተው ታይተዋል። ከአዳሪ ትምህርት ቤቶችም ባሻገር ደግሞ የግል ትምህርት ቤቶች ውጤት ያስገኙ መሆናቸው ተነስቷል። በተማሪዎች ውጤታማነት ላይ ያነጋገር ናቸው። ተማሪዎች ለዚህ የትምህርት ውጤት ከፍተኛ ጥረት ማድረጋቸውን በተለይ በትምህርት ዘመኑ ያደረጉት ጥረት እጅግ ከፍተኛ እንደነበርና ውጤቱንም ሲጠብቁት እንደነበር አንስተዋል። እንዲህ አይነት ሽልማቶች ወጣቶችም በተለይም ተማሪዎችን ቤተሰቦቻቸውን በጸጥታ ችግር ውስጥ ነው ትምህርት ቤት ያልዱ ተማሪዎችንም በአርአያነት በመስጠት ትምህርት ላይ በትኩረት እንዲሰራ አቅም የሚሆን ስለመሆኑ አንስተዋል። እንግዲህ ምክትል ርዕሰ መስተዳድሩም ይህንን ነው አጽንኦት ሰጥተው የተናገሩት። በ2018 የትምህርት ዘመን ከዚህ የላቀ ውጤት ለማምጣት የትምህርት ማህበረሰቡ ወላጆች እና መምህራን እንዲሁም አጠቃላይ ማህበረሰቡ ስለ ትምህርት ያለውን እርዳታ ያለውን ርብር ማጠናከር አለበት ብለዋል። የክልሉ ትምህርት ቢሮ ኃላፊና በምክትል ርዕሰ መስተዳድር ማዕረግ ደግሞ የማህበራዊ ክላስተር አስተባባሪ ዶክተር ሙሉነሽ ደሴ ለእነዚህ ተማሪዎች ውጤታማነት መምህራን፣ ወላጆቻቸው ያደረጉትን እርብርብ አንስተዋል። በተለይ ወላጆች ልጆቻቸውን ከቤት ከማገዝ ጀምሮ በትምህርታቸው ውጤታማ እንዲሆኑ የስነ ልቦና እንዲሁም የቁሳቁስ ድጋፎችን በማድረግ በኩል ያላቸውን አሪያነት አጠናክረው አሁንም የጸጥታ ችግር ባለባቸው አካባቢዎች ወላጆች ለልጆቻቸው ትምህርት ትኩረት እንዲሰጡ መልእክት አስተላልፈዋል። በመርሃ ግብሩ ከ30 ሺ ብር ጀምሮ በርከት ያሉ ማበረታቻ ሽልማቶች የገንዘብም የአይነትም ሽልማቶች እየተበረከቱ ነው የሚገኙት። በአሁኑ ወቅት ማለት ነው ለአሁን ያለ የመረጃ ይህንን ይመስላል። አመሰግናለሁ። እናመሰግናለን ራሄል፣ መልካም ጊዜ። ዘገባዎቻችን ይቀጥላሉ። ሀያ ሁለተኛው ዓለም አቀፍ የኢትዮጵያ ጥናትና ምርምር በሀዋሳ ዩኒቨርሲቲ አስተናጋጅነት መካሄድ ጀምረዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋን ጨምሮ ከተለያዩ ዓለም አቀፍ ከፍተኛ የትምህርት ተቋማት የተውጣጡ ተማሪዎች እየተሳተፉበትም ይገኛሉ። ዛሬን ጨምሮ ለተከታታይ አምስት ቀናት በሚካሄደው በዚህ ጉባኤ ታዲያ የተለያዩ ርዕሰ ጉዳዮች ላይ ያተኮሩ ጥናታዊ ጽሁፎች ቀርበው ምክክር እንደሚደረግባቸው በስፍራ የሚገኘው ዘጋቢያችን ሚካኤል ገዙ ያደረሰን ዘገባ ያመላክታሉ። በዜና ኢትዮጵያ በዝርዝር ወደምንመለከተው ዘገባችን ደግሞ እንሻገራለን ተመልካቾች። በአምስት የፖለቲካ ፓርቲዎች ጥምረት የተመሰረተው ትብብር ለኢትዮጵያ አንድነት ፓርቲ ሰላማዊ የፖለቲካ ትግል በሀሳብ ልዕልና ለማሸነፍ ወሳኝ መሆኑን አስታወቀም። ሰላማዊ ትግሉ መንግስት ምቹ የፖለቲካ ምህዳር እንዲፈጥር ፖለቲከኞች ጥሪ አቅርበዋል። ለኢትዮጵያ የሚበጀው የሀሳብ የበላይነት አሸናፊ የሚሆንበትና ሰላማዊ የፖለቲካ እንቅስቃሴ ስለመሆኑም ተናግረዋል። ሰይፉ ገብረ ጻድቅ ዝርዝር አለው። ለሰላማዊ የፖለቲካ ስርዓት ግንባታ ሰላማዊ ትግል ሚናው ከፍተኛ እንደሆነ በተለያዩ ሀገራት የተካሄዱ የሰላማዊ ትግል ትሩፋቶች ማሳያዎች ናቸው። ሰላማዊ ትግሉ ተዋንያን ከምንም ነገር በላይ ሰላምን ያስቀድማሉ። ያለ ሰላም ፖለቲካዊ እንቅስቃሴ ማድረግም ሆነ የተረጋጋ ሀገር መፍጠር አዳጋሽ ነው። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ ፋውንዴሽኑ ግን ምንድን ነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላ ቀር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል። ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀረ ክላሽ ፍላጎት አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገጥኩ በስተቀረበ ክላሽ ብሎ ያስባል። ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ እያስከፈለ ነው እያስከፈለ ነው። ይህን ነገር በጋራ ማስቆም ያስፈልጋል። በቅርቡ በአምስት የፖለቲካ ፓርቲዎች ጥምረት የተመሰረተው ትብብር ለኢትዮጵያ አንድነት ሊቀመንበር አብርሃም ጌጡ እንደሚሉት አዋጭና በሀሳብ ልዕልና ለማሸነፍ ቁልፍ መሳሪያ ነው ይላሉ ሰላማዊ ትግልን። ሰላማዊ ትግል አዲስ ነው። በሰላማዊ ትግል የሚመጣ ለውጥ አለ፣ ፎር ሹር ነው ይህን የምንናገረው። እናመጣዋለን ትግሉን። ትግሉ ደግሞ ምን ይፈልጋል? ተሳትፎን ያስፈልጋል። የኢትዮጵያ ህዝብ ከዳር ሆኖ ከመመልከት ተቃዋሚ ኃይሎች ውጤት አያመጡም ብሎ ከመፈረጅና ዳር ሆኖ ጀስት እንትን ከማለት ወደ መሃል ገብቶ በተለያየ መንገድ ድጋፍ ማድረግ እኛም ደግሞ ቁመን ስንል ደግሞ ቀጥሉ ማለት ህዝቡ፣ አገሩ፣ ወጣቱ፣ ሁሉም የማህበረሰብ ክፍል ቢደግፍ ለአንድና ለመጨረሻ ጊዜ በኃይልና በጉልበት የሚደረግ የስልጣን መነጣጠቅ ቁሞ ህዝብ የስልጣን ባለቤት መሆኑን አስረግጦ አውቆ ተምሮ ተገንዝቦ ለሚመረጠው ወይም ስልጣን ለሚሰጠው ለሚያምነው፣ ለሚከተለው የፖለቲካ ፓርቲና የፖለቲካ ኃይሎች እንዲሰጥ ትምህርት መስጠት ነው። ይህን ከተሰጠ በእርግጠኝነት ሰላማዊ ትግል ያሸንፋን ብለን ጀምረናል። የትኛውም የሀሳብ ልዩነት መፈታት ያለበትም ከጠመንጃ ይልቅ በሰላማዊ መንገድ መሆኑን ያነሳሉ። ሰላማዊ ትግል ለሀገር የሚኖረው ፋይዳ ከፍተኛ መሆኑን የሚያነሱት ደግሞ ፖለቲከኞቹ ሲሳይ ደጉና አብርሃም ሃይማኖት ናቸው። የአገሪቱ መርህ ነው ሰላማዊ ትግል። ለምሳሌ ፓርቲዎች የግድ መኖር አለባቸው በአንድ ሀገር ላይ ፓርቲ ብቻ ሲያውም ፓርቲዎች ከአንድ እስከ ሁለት እስከ ሶስት ሊሆን ይችላል። በአገሪቱ ላይ ፓርቲ አማራጭ ፓርቲዎች ሊኖሩ ይገባል። እነዛ ፓርቲዎች ደግሞ በሀገሪቱ ሕግና ደንብ መሰረት የሚደራጁ ሰላማዊ ታጋዮች ናቸው። የሰላማዊ ትግሉ እንዲያብብ በሰላማዊ ትግልም ለውጥ ማምጣት ስርዓት መቀየር እንደሚቻል ለማሳየት ጠንካራ የሰላማዊ ትግል ደግሞ የሚኖረው አሉ የሚባሉ ጠንካራ ፓርቲዎች እንደ ኢህአፓ እንደ መኢአድ እንደ እናት እንደ አንዲት ኢትዮጵያ ፓርቲ እንደ አማራ ጊዮናዊ አይነቶቹ ሰብሰብ ብለው ቅንጅት ሲፈጥሩ ሲተባበሩ ነው። አስፈላጊውም ሆነ አዋጪው ሰላማዊ ትግል ነው የሚሉት ፖለቲከኞቹ መንግስት ለሰላማዊ ትግሉ ምቹ ሁኔታ መፍጠር ይኖርበታል ባይ ናቸው። በሌላው ዓለም የሰላማዊ ትግል በማበቡ ነው ጦርነት ድምፅ የማይሰማው ሰላማዊ ትግል በሮችን ስለከፈቱ ማለት ነው። ስለዚህ ኢትዮጵያ ሰልጥና ስልጡን ሀገር እንድትሆን ከፈለግን የሰላማዊ ትግሉን እንዲያብብ ማድረግ አለብን፣ የሀሳብ ልዩነቶችን ደግሞ ማክበር አለብን ብለን እናምናለን። ህዝባችን የስልጣን ባለቤት እንደመሆኑ መጠን የስልጣን ባለቤቱ ህዝብ ነውና እና እሱን በሰላማዊና ፍጹም በሆነ ሰላማዊ ውድድር ተወዳድረን አሸናፊ ሆነን እንድንወጣ መንግስት፣ ሌሎች ኃይሎችም የተደራጁም ያልተደራጁም ሀይሎች ይሄ ኃላፊነትና ግዴታ አለባቸው ብለን በጽኑ እናምናለን። በሰላማዊ ትግል ውስጥ ንቁ ተሳትፎ ለማድረግ ዝግጁነን የሚሉት ፖለቲከኞቹ ከምንም በላይ ሰላምን አስቀድመን የፖለቲካ ጉዞአችን ይቀጥላል ብለዋል። መነሻ መደመር ልዩነት የለንም ብሎ አይነሳም። ነገር ግን የእኛ ልዩነቶች ተከብረው እና ጌጥ ሆነው ለአንድነታችን ምሰሶ መሆን ይችላሉ ብሎ ያምናል። መንገድ የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። በኛ መልክ፣ በእኛ ሐሳቤ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያም አዲሱ ትውልድ አዲሱ ትውልድ አሁን እያበበ ያለው ትውልድ ካለ ጥርጥር ኢትዮጵያን ወደ ብልጽግና ያሸጋግራል። የመደመር ትውልድ በታሪኳ የገዘፈች ብቻ ሳይሆን በአሁናዊ ማንነቷ ትልቅ የሆነች ኢትዮጵያን ያረጋግጣል። ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ሕዝብ በተፈጥሮ የታደለ በኪነ ሕንፃ፣ በባህል፣ በታሪክ ምንም የሚያሳፍር ነገር የሌለው ሕዝብ እንዴት ድሃ ሆነ? እንዴትስ ለማኝ ሆነ? ለትውልድ ጥያቄ ለተሻለ ነገር መልስ ያለው ሕሳቤ ምላሽ ያለው ስርዓት የመደመር ጉዞ የመደመር መንገድ የመደመር መንግስት። ተመልሰናል። የተወደዳችሁ ከዜና ኢትዮጵያ ጋር ናችሁ። ከውጭ የመረጥናቸውን ጉዳዮች እናጋራችሁ። ሩሲያ በዩክሬን የተለያዩ ግዛቶች ላይ ያነጣጠረ የሚሳይል እና የሰው አልባ አውሮፕላኖች ጥቃት ስለማድረሷ ተገለጸ። ሀገሪቱ ለሰዓታት በወሰደችው በዚሁ ጥቃት ታዲያ አራት ሰዎች ሲገደሉ ከሰባ በላይ የሚሆኑት ደግሞ የመቁሰል አደጋ እንደደረሰባቸው ተዘግቧል። ሩሲያ ሰው አልባ አውሮፕላኖችን ተጠቅማ በዩክሬን ላይ ባደረሰችው 12 ሰዓታት በፈጀ በዚሁ ጥቃት ታዲያ አራት ሰዎች ተገድለው ሰባዎቹ ስለ መቁሰላቸው ያስታወቁት የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ናቸው። በሰባት የዩክሬን ክልሎች ላይ ያነጣጠረው ወደ 600 የሚጠጉ ሰው አልባ አውሮፕላኖችና በርካታ ሚሳይሎች የተሳተፉበት ይህ ጥቃት ከቅርብ ጊዜ ወዲህ ከተለዩ ከባድ ጥቃቶች አንዱ ስለመሆኑ ነው የተመዘገበው። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ጥቃቱን በጥብቅ አውግዘው የሩሲያ ኢላማ የአፓርተማ ህንፃዎችና የሲቪል መሰረተ ልማቶች ናቸው ሲሉም ገልጸዋል። ዘለንስኪ አክለውም ዩክሬን ለጥቃቱ አጸፋዊ ምላሽ እንደምትሰጥ ዝተዋል። በሌላ የውጭ ዘገባ ቻይና እና ሰሜን ኮሪያ ወዳጅነታቸውን ይበልጥ ለማጠናከር ተስማሙ። የሁለቱ ሀገራት ወዳጅነት ከተጀመረ 76 ዓመታት ሞልቶታል። ቤጂንግ እና ፒዮንግያንግ በተለይ በኢኮኖሚ እና በፖለቲካ ዘርፍ በጋራ ለመስራት የተስማሙ ሲሆን የንግድ ልውውጣቸውን በጥፍ ለማሳደግ ነው ከስምምነት ላይ የደረሱት። ሁለቱ ሀገራት ከዚህ ስምምነት ላይ የደረሱት የቻይና የውጭ ጉዳይ ሚኒስትር ዋንጊ እና የሰሜን ኮሪያቻቸው ቾን ቾይሱን ሀዊ በቤጂንግ ከመከሩ በኋላ ነው። ከአንድ ወር በፊት የሰሜን ኮሪያ መሪ ኪም ጆንግ ኡን እና የቻይናው ፕሬዚደንት ሺጂንፒንግ ቻይና በቀጠናው ባካሄደችው ወታደራዊ ልምምድ ወቅት ተገናኝተው መምከራቸውን ያስታወሰው ቲአርቲ ወርልድ ነው።